ሰላም እና ጤና ለሁላችሁ። ዶክተር ደምስ ታደሰ ከዊዝደም ሚዲያ። ይህ ከዊዝደም ሚዲያ የሚተላለፍላችሁ ዊዝደም ሀዘኬር ነው። ዛሬ ዘመቻ ኮለስትሮልን ጀምሬያለሁ። ይህ ዘመቻ ኮለስትሮል አንድ ነው። ስለ ኮለስትሮል ብዙ ሰዎች አውቀው ይሁን ባለማወቅ በድፍረት ብዙ ነገር ብዙ የጥራ መልክቶችን ሲያስተላልፉ ያለው አሳሳሽ፣ የሆኑ አደናጋሪ፣ አስፈራሪ የሆኑ መልእክቶችን ሲያስተላልፉ ያለው እና እነኛን የተወሰኑትን እዚህ ጠቅስላችኋለሁ። ኤል መጥፎ ኮለስትሮል መጥፎ ኮለስትሮል የሚባል የለም። ጥሩ ብቻ ኤልዲኤል ኮለስትሮልም አይደለም። ኤልዲኤል ፕሮቲን ኮለስትሮል በደም ውስጥ ለመዘዋወር ስለሚያስቸግረው ይህንን ኮለስትሮል ከጉበት እያወጡ የሚያስተላልፉ፣ ወደ ሴሎች በመላ ሰውነት የሚያሰራጩ ፕሮቲኖች አሉ። ኤልዲኤል ይባላሉ፣ ሊፖፕሮቲንስ ይባላሉ። ከሰውነታችን ደግሞ ሰብስበው ወደ ጉበት የሚመልሱ ሊፖፕሮቲንስ አሉ፣ ኤችዲኤል ይባላሉ። እሱ ብዙ ጊዜ ጉድ ኮለስትሮል ተብሎ ይጠራል። ለምንድነው ጉድ ኮለስትሮል ተብሎ የሚጠራው? ከሰውነታችን ሰብስበው ወደ ጉበት ስለሚመልሰው፣ ስለሚሰበስብ፣ ጠራርጎ ስለሚሰበስብ፣ ምክንያቱም ኮለስትሮል መጥፎ ነው ይሄ ትልቁ ስህተት አንዱ ይሄ ነው። ኮሌስትሮል ኮሌስትሮል መጥፎ አይደለም፣ መጥፎ ሆኖ ማያውቅም። ኮሌስትሮል ከሌለን በህይወትም አንኖርም። ኤልዲኤል ኮሌስትሮል መጥፎ የሚባልበት ኤልዲኤል ሊፖፕሮቲን ኮሌስትሮልን ከጉበት ተወስዶ ወደ ሰውነታችን የሚያሰራጨው ሊፖፕሮቲን ፕሮቲን መጥፎ ወይ ተባለበት ምክንያት ኮለስትሮልን ለሰውነታችን ስለሚያከፋፍል ይሄን መጥፎ ተብሎ የተፈረጀ ጠፋ ባለጠፋው በሌለበት የተከሰሰን ኮለስትሮል ወደ ሰውነት ስለሚያስተላልፍ መጥፎ ተባለ። ሌላው ያየሁት ነገር ኮለስትሮልን ለመቀነስ የሚረዱ ምግቦች። ኮለስትሮል መቀነስ አያስፈልገንም። ኮለስትሮል መቀነስ አያስፈልግም። እኛ ለመቀነስ ለመጨመር ምንም አይነት ጥረት ማድረግም አያስፈልግንም። ሰውነታችን ራሱ አለኛ አብዛኛው ኮለስትሮል የሚመረተው በጉበት ውስጥ ነው፣ ወደ 80% ከ በላይ ጥቂት የሆነ ነው ከምግብ የምናገኘው ጥቂት ነው። አብዛኛው የሚመረተው ሰውነታችን ውስጥ ነው፣ አስፈላጊ ስለሆነ ለምሳሌ አእምሮአችን በምግብ ኢቨን በጉበት የሚመረተውን ሆነ ከምግብ የሚገኘውን ኮለስትሮል ስለማያገኝ ቤሬር ድንበር ስላለው ያ ድንበሩ እነልንም ስለማያስተላልፍ ሌል ኮለስትሮል የሚባለውን ኮለስትሮል የሚያሰራጫውን ሊፕሮቲን ስለማያስተላልፍ፣ ስለዚህ ከምንመግበቡ ይሆን በጉበት ከሚሰራው ኮለስትሮል ምንም አያገኝም አእምሯችን። ነገር ግን አብዛኛው የአእምሯችን ክፍል ኮለስትሮል ነው፣ ቅባት ነው። ስለዚህ ቅባት ደግሞ ለአእምሯችን በጣም ወሳኝ ነገር ስለሆነ በጣም በጣም ስለሚያስፈልግ ሁሉ ነገር የሚሰራው በቅባት ምክንያት ስለሆነ በኮለስትሮል ምክንያት ስለሆነ የራሱን ኮለስትሮል አእምሯችን ያመርታል በበቂ። ስለዚህ ኮለስትሮልን ለመቀነስ የምሪዱ ምግቦች እያለን ማውራት ምንም ትርጉም የሌለው ነገር ነው። አያስፈልግም መቀነስ። ሌላው ሰውነታችን ኮለስትሮል ከሚያስፈልገው በላይ ሲሆን ምርቱን ይቀንሳል፣ ከሚያስፈልገው በላይ በታች ደግሞ ሲሆን ምርቱ ይጨምራል። ራሱ ይሄ ተፈጥሯዊ ህግ ነው፣ ሆሚዮስታሲስ ይባላል። ኮሌስትሮል ሆሚዮስታሲስ ሊፒድ ሆሚዮስታሲስ ሊባል ይችላል። ስለዚህ ኦልሬዲ ተፈጥሯችን ይህን ስራ እየሰራ ነው። እኛን የሚያስጨንቀን ነገር የለም፣ እኛን የሚያገባን ነገር የለም። ሶስተኛው የኮሌስትሮል ህመም መፍትሄ የኮሌስትሮል ህመም መፍትሄ አስቀኝ ነው። ምክንያቱም የኮሌስትሮል ህመም የሚባል ነገር የለም። ኮለስትሮል ህመም አይደለም። ኮሌስትሮል መድኃኒት ነው። አስፈላጊያችን ነው። ያለ ኮሌስትሮል መኖር አንችልም። ሁሉም ሴሎቻችን የተሰሩት ኮለስትሮል ነው። አእምሮአችን አብዛኛው የሚሰራው በኮሌስትሮል ምክንያት ነው። ስለዚህ ኮሌስትሮል የህመም መፍትሄ እንደ ህመም እንደ በሽታ መቁጠር ስህተት ነው። ስለዚህ ምንም የኮሌስትሮል ህመም መፍትሄ አያስፈልግም። ጤናማ የኮሌስትሮል መጠን ስንት ነው ይላል እሱንም ቅድም እንዳልኩት ሰውነታችን ራሱ ጤናማው መጠን ትክክለኛው ምን ያህል ነው፣ ሲያንስ ትንሽ የሚያንሰው መቼ ነው፣ የሚበዛው መቼ ነው፣ ስለ ብሎ ስለሚያውቅ ሰውነታችን ሰውነታችን ስማርት ነው፣ በልጥ ነው፣ በጣም በሚገርም ሁኔታ ነው ዲዛይን እንዲሆነው እና ራሱ ስለሚያመጣጥን ጤናማው መጠን፣ እንግዲህ የኮለስትሮል ጤናማ መጠን ስንት ነው የሚሉ ሰዎች የኤል ዲ ኤልን መጠን ነው የሚያወሩት ይሄ ኮለስትሮልን ከጉበት ወስዶ ወደ ሰውነት የሚያሰራጨውን ፕሮቲን የእሱን መጠን ነው የሚያወሩት። እሱን መጠን መቀነስ ማለት ይሄ ኤልዲኤል የተፈጠረው ስራው ድርስ ያው ኮሌስትሮልን ከጉበት እያወሰደ ለሰው ሴሎች ማከፋፈል ነው። አስፈላጊ የሆነ ነገር ማከፋፈል ነው። ለምንድን ነው የሚቀነሰው? ትልቅ ስህተት ነው። ትልቅ ስህተት አንድ ኮሌስትሮል በሁለት ሳምንት ይጠፋል። አንድ ያየሁት ዩቲዩብ ላይ ያየሁት ነገር ኮሌስትሮል በሁለት ሳምንት ይጠፋል። ኮሌስትሮል በሁለት ሳምንት ከማ ነው የሚጠፋው? ያ ያ ከሁለት ሳምንት ይጠፋበት ሰው በህይወት የለም ማለት ነው። ኮሌስትሮል በሁለት ሳምንት ከጠፋ ሰውየውም ነው የሚጠፋው፣ ይሞታል፣ አይኖርም። ስለዚህ ዝም ብለን የምናወራው ነገር አለ። ሳናጣራ እውነት ነው ውሸት ነው ብለን ሳንለይ፣ አሳሳች ነው የሰማነውን ነገር እንዳለ የወረደውን። እዚህ እዚሁ ዩቲዩብ ላይ ኮሌስትሮል በሁለት ሳምንት ይጠፋል በሚለው ዩቲዩብ ላይ ያየሁት አንድ ጥሩ ነገር አለ። የምግብ ዘይት ቢቀርስ ይላል። ጥሩ አባባል ነው፣ ወድጄዋለሁ። የምግብ ዘይት አያስፈልገንም። ይሄ ከፋብሪካ የወጣ ዘይት ጎጂ ነው እነኚህ ኮለስትሮል አትብሉ ጮማ አትብሉ ቅቤ አትብሉ እንቁላል አትብሉ ምናምን ያሉን ሰዎች ቅባት አይደለም የከለከሉን ተፈጥሯዊውንና ጤናማውን ቅባት ከልክለውን ከፋብሪካ የተመጣውን መርዛማ የሆነ ችግር ያለው ብዙ ችግር ያለውን ዘይት እንድንጠቀም ነው ያስገደዱን እና ከዚህ አንጻር ይሄ እዚህ ዩቲዩብ ላይ የምግብ ዘይት ቢቀርስ የሚለው ውድጄዋለሁ። ሌላስ አስር ኮለስትሮል በብዛት አስር በብዛት የሚገኝባቸው ምግቦች እንግዲህ እና ተገልጦ ተዘርዝረዋል። አንዱ ተወቃሽ ምግብ እንቁላል። እንቁላል በጣም አስፈላጊ ምግብ በየቀኑ ልንመገበው የሚገባ የተሟላ ንጥረ ነገር ፕሮቲን ሁሉም ምግብ አይነት ያለው ምግብ ነው። እና እንዴት የኮሌስትሮልን መጠን መቀነስ እንችላለን? ማያስፈልግ ጭንቀት ነው፣ መቀነስ አያስፈልግም። ስለዚህ እንዴት የሚለው አስፈላጊ አይደለም፣ አስፈላጊ አይደለም። ኮሌስትሮልን እንዴት መቀነስ እንችላለን የተደጋገመ ነው፣ ተመሳሳይ ብዙ ነው። እንዳውም ቀንሽ የሆነ ለከፍተኛ ኮሌስትሮል ቀላል መፍትሄዎች፣ ለከፍተኛ ኮሌስትሮል ቀላል መፍትሄዎች። ምን ማለት ነው? ምን ማለት ነው? ከፍተኛ ኮሌስትሮል ቀላል መፍትሄዎች። ኮሌስትሮል ችግር አይደለም፣ በሽታ አይደለም፣ መፍትሄ የሚፈልግ ነገር አይደለም። ጉዳዩ ፍየል ወዲህ ቀዘምዘም ወዲያ ሆኖ ነው ሱ ወደ ኋላ አመጣበታለሁ። ለከፍተኛ ኮሌስትሮል ቀላል መፍትሄዎች ይሄን ቅድም ብየዋለሁ ይመስለኛል። እና ምንም አላስፈላጊ ቪዲዮ ነው። የደም ቧንቧን የሚያጥብ የሚያጸዳ በኮሌስትሮል መደፈንን የሚያስቀር ተአምረኛ መጠጥ የደም ቧንቧን የሚያጥብ። የሚያጸዳ በኮሌስትሮል መደፈርን የሚያስቀር ተአምረኛ መጠጥ። አሁን ይሄ መጠጥ በዓለም ላይ ቢኖር ኖሮ ዋጋው ስንት ይሆን ነበር? ለምን አላወቅ ነው እስከዛሬ ውሸት ነው። ውሸት ለምን ይነገራል? የለም ስለዚህ የሚባል ነገር የለም። ኮሌስትሮልን የሚያጠብ ሰውታችን የሚያጥብ የለም። ኮለስትሮል አጠብ ነው ማለት ምን ማለት ነው? አስወገድነው ማለት ነው፣ አስወገድነው ሞትን ማለት ነው። አላስፈላጊ ንግግሮች፣ የተሳሳቱ ንግግሮች እና አሳሳች መልእክቶች ናቸው። አንዱ ደግሞ ብለዋል ቪዲዮ ላይ፣ ኮሌስትሮል ቻው፣ ኮሌስትሮል ቻው፣ ለአንዴና ለመጨረሻ ጊዜ ኮሌስትሮል ኮሌስትሮልን ከደም ቧንቧ ውስጥ ለማስወገድ ውጤታማ መፍትሄ ለአንድና ለመጨረሻ ጊዜ ኮሌስትሮል ለማስወገድ ውጤታዊ መፍትሄ እንግዲህ መሞት ነው። ውጤታዊ መፍትሄ መሞት ብቻ ነው። ኮሌስትሮልን ካጠፋ ነው ሞትን ማለት ነው። እና በጣም በጣም አሳዛኝ መልእክቶች ናቸው። ለኮሌስትሮል መድኃኒት ይልና ደግሞ ጤናዋ ደሞ በጆ ይላል። አንደኛው ለኮሌስትሮል መድኃኒት ኮሌስትሮል መድኃኒት አያስፈልገውም። ኮሌስትሮል በሽታ አይደለም። ኮሌስትሮል የሚባል በሽታ የለም፣ መድኃኒትም አያስፈልገውም። አንዱ ደግሞ ል በብዙ ጥናት የተረጋገጠ ከፍተኛ ኮሌስትሮል ለማስወገድ የሚቻልበት ፍቱን መንገድ በብዙ ጥናት የተረጋገጠ ከፍተኛ ኮሌስትሮል ለማጥፋት የሚያስችል የሚቻልበት ፍቱን መንገድ ይሄም ሌላ ውሸት ነው፣ ውሸት ነው። አንደኛ ጥናቱ የት አለ? እስቲ እስቲ ጥናቱን ዘርዝሮ ይለናል። እዛ ላይ ምዛም ባል ጥናትም የለም። ሁለተኛ ኮሌስትሮል ለማስወገድ የለብንም። ኮሌስትሮልን ማስወገድ ማለት አደጋ መፍጠር ነው ራስ ላይ፣ ራስን መግደል ነው፣ ሱሳይድ መፍጠር ነው። የኮለስትሮል ህመም ምልክቶች እና መፍትሄ ይላል አንዱ ደግሞ የኮለስትሮል ህመም ምልክቶች እና ኮሌስትሮል ህመም አይደለም። ምልክቶችም የለውም። መፍትሄው ምንም መፍትሄ የሚያሳስብ ነገር ችግር የለም። የኮሌስትሮል በሽታ መንስኤና መድኃኒት እንግዲህ ከተለያየ ቪዲዮ የወጣ ነው የምነግራችሁ። ብዙ ናቸው፣ እንዲያውም ተደጋጋሚ ስለሆኑ ቁጥ መጥኜ ነው። እና የኮሌስትሮል በሽታ መንስኤና መድኃኒት ይላል። የኮሎስትሮል በሽታ የሚባል ነገር የለም። ኮሎስትሮል በሽታ የሚባል ነገር የለም። ፈርስቶፎል ኮሎስትሮል በሽታ የሚባል የለም የለም የለም የለም። ስለዚህ መድሃኒዝም የለውም አያስፈልገውምም። እንግዲህ ይሄ ሁሉ ማደናገር፣ ማስፈራራት፣ ማሳሳት መነሻው ምን ይሆን? ምንድን ነው? አለማወቅ ነው። በማታበለል ገቢ ማስገብ ማግኘት ነው። ነገሩ በዚህ ብቻም አይበቃም ቀይ ስጋ እንዳትበሉ ቀይ ስጋ ከበላችሁ ቀዩን ብቻ ጮማ የሌለውን ቀዩን ብቻ መርጣችሁ ብሉ እንቁላል እንዳትበሉ እንቁላል ከበላችሁ አስኳሉን እንዳትበሉ ነጩን ብቻ ቅቤያ ተጠቀሙ በተለዋጭ ከፋብሪካ የወጣውን ዘይት ተጠቀሙ ጮማ አትብሉ እንግዲህ ይሄ ሁሉ ይሄ ሁሉ ስህተት፣ ይሄ ሁሉ የስህተት ምክር ከየት መጣ? መነሻው ምንድን ነው? እንግዲህ አ ታሪካዊ ዳራው ብዙ ነው። እሱ ሌላ ጊዜ ቢመለስብሽ ትሸለኛል። ግን ባጭ በጭር ለመጥቀስ በአሜሪካ ሀገር ውስጥ አንድ የአሜሪካ ፕሬዝዳንት አይዘናወር የሚባል የአሜሪካ ፕሬዝዳንት እያለ የሃርት አታክ ያዘው እና እናደነገጡ ከዛ ፊትም ሀርት አታክ ያጋጥም ነበር። መፍትሄው ምንድ ነው ብለው የእሱን የሶየውን የደም ስር ሲመረምሩ እዛ ደም ውስጥ እንግዲህ ደማችን ውስጥ ከዚህ ፊት በሌላ ቪዲዮ ተናግሬዋለው። ደማችን ውስጥ ልክ እንደ ቧንቧ ቧንቧ እንደሚዝገው የደም ስራችንም ይዝጋል። አቴሮስ ከለሮሴስ ይባላል። የደም ዝገት ነው የምለው እኔ ምንድነው ጠባሳ ወይም የተከማቸ ጠባሳ ለብዙ ጊዜ የቆየ ጠባሳ ያ ጠባሳ ልክ እንደ እንደ ራስት የብረት መዛግ ይመስላል እና ያንን ከዛ ቀርፈው ወስደው ሲመረምሩት እዛ ውስጥ ኮሌስትሮል አገኙ ወይም ቅባት ነገር አገኙ ኮሌስትሮልም አገኙ አሃ ለካስ ችግሩም ለካስ ጠላታችን ኮሌስትሮል ነው ይሄ ነገር የማይጠርጠር ይመረመር ተባለና፣ አንድ ሳይንቲስት አንስልኪ የሚባል ይሄን ጥናት እንዲመራ ተደረገ። በኋላ ጥናቱን መጀመሪያ በ22 ሀገሮች ጀመረ። ከዛ አንዳንድ ሀገሮች ሀሳቡን እሱ ነው እንግዲህ ይሄ ችግር የመጣው ከኮሌስትሮል ነው ብሎ ማላምቱን ያመነጨው እሱ ነው። ስለዚህ ይሄን ሳቹሬትድ ፋት ነው ከእንስሳ ተዋጽኦ የሚገኝ ቅባት ነው ስጋ ጮማ፣ እንቁላል፣ ወተት የመሳሰሉትን በመብላት ነው እነኚህ ኮለስትሮል የሚመጣው ስለዚህ ኮለስትሮል ከመጣው ለዚህ ነው እና ስለዚህ ይህን መተዋለብን ብሎ ደምድሟል። ይህን በጥናት ለማረጋገጥ ሀያ ሁለት ሀገሮችን መርጦ ማጥናት ጀመረ። ሀያ ሁለት ሀገሮችን መርጦ ማጥናት ሲጀምር አንዳንዶቹ ሀገሮች ይህን የእሱን መላምት ፉርሽ የሚያደርጉበት ሲመስለው እያወጣ እያወጣ መጨረሻ ላይ ሰባት ሀገሮች ላይ ደርሶ በሰባት ሀገሮች ላይ ያጠና እና፣ በቃ ልክ ነው፣ ኮለስትሮል ነው ችግሩ፣ ሳቹሬትድ ፋት ነው ከእንስሳት የሚገኝ ቅባት ተዋጽኦ ነው ችግራችን። ስለዚህ እሱን ማቆም አለብን መቀነስ አለብን አለ። በዛ የተነሳ ይሄ ዳይት ሃርት ሃይፖተሲስ ይባላል። በዛ የተነሳ የአሜሪካ መንግስት የምግብ ህግ አወጣ። ብዙ ታሪክ አለው። ሌላ ጊዜ ነው እሱን ምንመልሰበት። ይሄ ይሄ ጥናት ዋናው ላተኩር ይፈልግ። ይሄ ጥናት ሳይንሳዊ አይደለም። ዝም ብሎ የሆኑ ሀገሮችን ያው መርጦ ለሱ የሚመቸውን ሀገሮች መርጦ፣ ቸሪ ፒኪንግ ይባላል የሚፈልገውን ነገር መርጦ። ይሄ ኦብዘርቬሽናል ነው። ይሄ በረዥም ጊዜ ኤፒዴሞሎጂካል ኦር ኦብዘርሽናል ኦር ኮሆርት ስተዲ ይባላል። ከዚህ ጥናት የሚገኘው ውጤት አሶሲሽን ወይም ኮሪሌሽን ነው። አሶሲሽን ወይም ኮሪሌሽን ነው። ይሄ አሶሲሽን ወይ ኮሪሌሽን ለመላምት ምንጭ ግብዓት ይሆንና ይሄ መላምት በኤክስፐሪመንት ትክክለኛ ሳይንቲፊክ የሆነ ምርምር ተደርጎበት መረጋገጥ አለበት። ይሄ ሳይደረግ እንደ እውነት ተወሰደ። ይኸው ሰባ ዓመቱ ይሄ ነው መነሻው። የዚህ ሁሉ ስህተት መነሻ ይሄ ነው። ምክንያቱም በትምህርት ቤት ሜዲካል ስኩል የተማርነው ይሄንን ነው። እኔ ራሴ ጮማ፣ ቅቤ ደማችን ላይ ይመረጋል ብዬ አስብ ያውቃለሁ። እና ጮማ፣ ቅቤ አቀንሱ አትብሉ ብዬ ያውቃለሁ። እንደዛሬው ሳይገለጥልኝ እንደዛሬው ሳይገባኝና ይሄ ይሄ አሁን ዋናው ነገር ይሄ ሃይፖቴሲስ ኮለስትሮል ሳቹሬትድ ፋት ነው ችግራችን፣ ቅባት ከእንስሳት የሚገኝ ቅባት ነው መጥፎ ችግራችን። ሶ ኮለስትሮል ነው ችግራችን። ስለዚህ ይሄንን ቀንስ የሚለው ነገር ጠቀመ ወይ? ወጭም አልጠቀመም፣ ምንም ምንም አልጠቀመም። እንግዲህ ሳቹሬትድ ፋት ይሄ የእንስሳት ተዋጽኦ አመጋገብ በአለም አቀፍ ደረጃ ቀንሷል። ሰው ፍራቱ ስለገባ እንቁላል መብራት ፈርቷል። ዶሮ ሲበላ ነጩም ብቻ እንጂ ቆዳ መብላት ትቷል። ጮማ በላም ወተት ፈርቷል። ከጠጣም ስኪም እንዲሆነ ቅባቱ የወጣለትን ነው። ብዙ ነገር ተለውጧል። ይሄ እንግዲህ በአለም አቀፍ ደረጃ በሀገራችንም አለ ፍርሃቱ። እዛ ፍርሃት የተነሳ የሳቹሬትድ ፋት ኮንሰምሽን አመጋገብ በጣም ቀንሷል። ይሄን ያዙልኝ እንግዲህ። ይሄ ነው የዚህ በሽታ መሴ ይሄ ነው ተብሏል። ይሄ ነገር ቀንሷል፣ ስለተከለከለ ቀንሷል። ስታቲን ደሞ ይባላል ኮሌስትሮልን ደግሞ ከዚህ አልፎ ይሄን ምግብም አቁመን ከዚህም አልፎ የመጣውን ደሞ የሚቀንስ ተብሎ ስታቲን የሚባሉ መድኃኒቶች ተፈጥረዋል። ወደ ከትሪሊየን ዶላር በላይ ገበያ ያላቸው መድኃኒቶች ናቸው። በዓለም ላይ በጣም ቁጥር አንድ የሚሸጡ መድኃኒቶች ናቸው። ይሄ ተፈጠረልን። ይሄን እየወሰድን ነው። እና ሌላው ደግሞ በዓለም አሁን በዛሬ ባለፉት ሰባ ዓመታት ውስጥ በዓለም አቀፍ ደረጃ የአክሰስ ቱ ሄልዝ ሰርቪስ በጣም ጨምሯል። የጤና ተደራሽነት የጤና አገልግሎት ተደራሽነት በጣም ጨምሯል። ስለዚህ ሳቹሬትድ ፋት አመጋገብ ከቀነሰ መድሃኒትም ከተገኘለት ህክምናም ቶሎ መታከብ በቀላሉ የሚቻል ከሆነ የልብ ምንም ዘንድሮ ዛሬ ብናው ዛሬ ላይ አሁንም ቁጥር አንድ ገዳይ ነው። የልብ በሽታ ስትሮክ፣ ሀርት አታክ፣ ሃይፐርቴሽን የሚባሉት ካርዲዮቫስኩላር ዲዚዝ ወይም የልብ በሽታ አሁንም ቁጥር አንድ ገዳይ ነው ዓለም አቀፍ ደረጃ። ታዲያ ውጤቱ የት አለ? ሌላ ይሄንን በሰፊው ሌላ ጊዜ ይመጣበታለሁ። ይሄ ብቻም አይደለም። ይሄንን ምግብ ምግባችንን ከተፈጥራዊ ምግብ ቀይረው ወደ ፋብሪካ ምግብ ቀይረው በኋላ የሜታቦሊክ በሽታዎች የስኳር በሽታ፣ የደም ግፊት፣ የኮላይት በሽታ፣ ስትሮክ በጣም ነው የበዛው። እንዳውም ድሮ በአዋቂዎች ላይ ይታይ ነበረ ሁሉ፣ አሁን ዛሬ በልጆች ላይ ሁሉ መታየት ጀመረ፣ በወጣቶች ላይ መታየት ጀመረ ይሄ ችግር እና ስለዚህ ይሄ ዳይት ሃርት ሃይፖቴሲስ የተባለው ኮለስትሮ ወይ ኮለስትሮል ሃይፖቴሲስ ይሉታል። አደጋ እንጂ ያመጣው ምንም ጥቃም አላመጣም። ስለዚህ ይሄንን ያረጀ እውቀት ይዛችሁ አሁን ዛሬም ህዝብ ማደናገር የምትፈልጉ የጤና ባለሙያዎች እባካችሁ ልብ ግዙ ነው የምለው። እባካችሁ ችግራችንን እንለይ። አቴሮስክሎሮሲስ የደም ስርን መዛግ ወይም መደፈን ወይም መደደር የሚያመጣው ምንድነው ብለን እናጥና። ኮለስትሮል ጋር አይገናኝም። ኦፍኮርስ ኮለስትሮል እዚህ ውስጥ ኤልዲኤል ምንም ድርሻ የለውም እያልኩ አይደለም። ነገር ግን ኮለስትሮል ወይም ኤልዲኤል ኮለስትሮል አይደለም መነሻው፣ እሱ አይደለም መነሻው። ሌሎች ብዙ ነገሮች አሉ። እነኛ ላይ በማተኮር ፋንታ በማይሆን ነገር ላይ እያተኩረን ነው ጉዳት ውስጥ አደጋው ሲገባ፣ ነው ፍየል ወዲህ ቅዝምዝም ወዲያ ሆኖብን ነው። እና ከዚህ ለመታረም እንሞክር። ይሄ ዘመቻ ይቀጥላል፣ በስፋት ነው የምመለሰው። የጤና ባለሙያዎች አስተያየት ብሰጡኝ ደስ ይለኛል። ጥያቄን ካላችሁ ብጠይቁኝ ደስ ይለኛል። ማንም ሰው ስለተከታተሉችኝ አመሰግናለሁ። ይህንን ቪዲዮ ከወደዳችሁት ለሌሎች ሰዎችም እንዲደርስ አጋሩ። እናንተም ሰብስክራይብ ያደረጋችሁ ከሆናችሁ ሰብስክራይብ አድርጉ። እኮ አስተያየት ስጡኝ። አመሰግናለሁ።